እናት አሁን ይቺ ልጅ ምንም በማታውቀው ታስራ በየት ሰከንድ መድኃኒት እየሰጡ እንዴት አይነት አይምሮ እንዳላቸው እንዴት ማለት እንዴት አስቻላቸው? ልጅ አላቸው፣ እናት አላቸው፣ እህት አላቸው። እነዚህ ሰዎች በሰው ላይ ይሄን ያክል ጭካኔነት። ያፈር። ብር ብር ብር እያሉ የሰው ህይወት መቀለጃ ሆኗል። ደግሞ አፍርም እኔ ልጆቼ ለመቀየር ብዬ የሰውን ሰውን እያሰቃየ ሰውን እንትን እያለ በየሰከንዱ መርፌ እናንትን እየሰጠ መድኃኒት የሰውን ህይወት እንደዚህ እያበላሹ እሱ ግን የሰው ህይወት እያበላሸ እሱ የእሱን ኑሮ ይገነባል። አያችሁ፣ እንደዚህ አይነት ገገማ የበዛበት እንትን ነው እና ሲያወራ ራሱ አያፍርም። እኔ ለልጆቼ ብዬ ነው የተሻለ ኑሮ ለመኖር ብዬ ምናምን ይላል። ሰገጤ ስግጭ ማለት ነው። ሲቀጥል ደግሞ አሁን በእነሱ እጅ ስለገቡ በጣም ደስ ብሎኛል። በተለይ ይሄ ሰውዬ በጣም ብዙ ችግር፣ በጣም ብዙ ነገር እያውቃል። እኔ እንጃ ትገኛለች። ማህሌትም ታያላችሁ። አሁን በቀጣይ ቪዲዮ ማህሌት ነው የምትመጣላችሁ። ምክንያቱም ይሄ ሰውዬ አሁን ስልካቸውን ከያዙባቸው መረጃ በምንም ሊያቀብሉ ስለማይችሉ፣ ቤቱም እኔ ነኝ እንትን ያልኩት ያዘጋጀሁት ምናምን ስላለ ምን ባላት ካላሸሿት በአሁኑ ትገኛለች። ወንድሟ ደግሞ ናቲ በምን አይነት ሁኔታ እንዳለ እንግዲህ የእሱ ነገር ትንሽ ያሳስባል። ምክንያቱም እሷን እስካሁን ድረስ ስለ እሷ እንጂ ስለ እሱ ሲያወሩ አልሰማውም። የእሱ ነገር ትንሽ ያሳስባል፣ ግን እሷ ትገኝና ከዛ ደግሞ እግዚአብሔር ያውቃል። እሷም ሙታለች እያሉ በስሟ እንግዲህ የጭካኔነት የአረመኔነት አረመኔ ሳትሞት ሙታለች ብለው ንብረቷን ለመውረስ አረ እንደው እግዚአብሔር ግን እውነት እንደው የድሃ አምላክ የት አለ። እግዚአብሔር ይፍረድባቸው፣ እግዚአብሔር ይፍረድባቸው። እኔ ሌላ ምንም አለ የዚህ ሁሉ ጭንቀት ይሄ ሁሉ ሰው የሚያሰቃዩት እግዚአብሔር የስራቸውን ይስጣቸው። በእጃቸው የእውነት ብር ለብር ብለው የሰው ህይወት እያበላሹ የሰውን ኧረ በስማም ጭንቅላት ያለው ሰው እንደው ትንሽ እንኳን ርህራሄ የሚባል ነገር አልፈጠረባቸውም። እንግዲህ አሁን ይቺ ማህሌት ስመ ሞክሽ የተባለችው ማህሌት ያው እሷ ደርሰውላታል፣ እግዚአብሔር ይመስገን። ከአሁን በኋላ ቢያንስ ቤተሰቦቿ እስካሁን ተጨንቀዋል። በህይወት ካለች እግዚአብሔር ይመስገን። እነሱ ባይደርሱ ምን አይነት እንትን እንደሚደርስበት አስቡት። ልጅቷን እብድ ሊያደርጓት፣ በየደቂቃው መርፌና መድኃኒት እየሰጡ እያደነዘዙ፣ አይምሮ የሌላቸው ጭንቅላታቸው በብር የተደፈነ እኔ ብር እንደዚህ በጣም ብዙ ብር ኑሮ ጭንቅላትን የሰው ጭንቅላት የሚደፍን ከሆነ የእውነት ድህነት ይግደለኝ። ድሃ ሆናችሁ ሰላም አግኝታችሁ ብትኖሩስ? ብር እንደዚህ የሰውን ሕይወት የሚያበላሽ ከሆነ ኧረ በስመ አብ መንፈስ ቅዱስ፣ እጅግ በጣም አደገኛ፣ በጣም በጣም በጣም በጣም የአረመኔ ጥግ በጣም ያሳዝናል። ኢትዮጵያ ውስጥ እንደዚህ መሆኑ ተጨካክነናል። እርራይ የሚባል ነገር አልፈጠረብንም እግዚአብሔር እውነት ልቦና አይስጠን፣ ለሁላችንም ልቦና አይስጠን። ምን አይነት የጨካኝነት አረመኔነት ነው እንደው። ትንሽ እኳን አይራሩም። የዚች ማህሌት አሁን በቀጣይ እሷ እግዚአብሔር ካለ አሁን ቤቱ እኔ ነኝ ያንትን ያዘጋጀሁት የተከራየሁት ምናምን ብሏል። እንግዲህ ይሄ ሌባ አያንጭ በረበረ አይመስለኝ። ምክንያቱም ኦሬዲ በነሱ እጅ በነሉ ልጅ ገብቷል። ካሁን በኋላ በምንም ላመጥ አይችልም። ሶ እውነቱን ተናግሮ እንግዲህ ቢያንስ ቅጣቱ መቀጣት አለበት። የልጅቷን ህይወት ማትረፍ ራሱ ከተቻለ እግዚአብሔር ይመስገን። ወንድሟ ደግሞ በምን አይነት ሁኔታ እንዳለ እንግዲህ እና ያለን ዋናው ደግሞ እሷ በህይወት ሞታለች ሳትሞት ለንብረት ለመውረስ ሳትሞት ሞታለች እያሉ በስሟ እየነገዱባት ንብረቷን እንትን እያሉ የነበሩት እጅግ በጣም አሳፋሪ እና አስነዋሪ ስራ ነው እየሰራ ያለው። ሲጀመር እንደዚህ አይነት እንትኖች በጣም ብዙ ሰዎች ሊማሩበት የሚችሉት ነገር ነው። ዝም ብላችሁ ስታዩ ቪዲዮውን እንደ በጣም ሲናገሩ ራሱ እኔ ካጠገባቸው ብሆን አልኩኝ። እውነት እንደውም ልውል በጣም ትግስተኛ ሰው ነው። እንደዚህ አይነት ሰዎች እንዴት ነው ጸጥ ብላችሁ የምታዳምጧቸው? ትዕግስት እኮ ነው የሚያስጨርሱት። ሲጀመር እርስ በርሳቸው ይናኮራሉ። እርስ በርሳቸው ምስጢራቸውን ለመደባበቅ እንትን ይላሉ። አንዱ አንዱን ይላል። አንዱ አንዱን ሊያወራ እንኳን አፋፋቸውን እያለ በፍጹም ምስጢር እንዳያወጡ፣ ያው ብር እንዳልኳችሁ ነው። ብር ብር ብር ነው ሁሉም ሰው እያለ ያለው ከየት መጣ ሲባል ብር እንትን ለማለት ነው። በጣም ብዙ ብር ስለሰጠኝ የመስፍን ብር እግዚአብሔር። መስፍን ደግሞ እንደው የእሱን ነገር እግዚአብሔር ያሳየን፣ ከእሱ ጋር ምን ይሰራል? ያው እኛውን አብዛኞቻችን መስፍንን ነው በደንብ የያዝ ነው ግን ሌላ ወንበዴ አለ አብሮት የሚሰራ። ተደራጅተው ነው ይሄን ስራ የሚሰሩት። ሰው እሱ መያዝ አለበት። ከዛ በኋላ ቢያንስ በነሱ ጥላ አሁን ማህሌት እና ወንድሟ እንትን ስለተባሉ ስለታወቁ ነው እንጂ ሌላ ምስ ልጆች እንደዚህ አይነት በጣም ብዙ እንትን አለው። እንግዲህ ቤቱ እየገዛ ይሁን እየተከራየ ይሁን አታውቁም። ይሄ ሁሉ እንትን መካዘን ያክል እንትን እያለ ለሁለት ሰው ብቻ አይመስልም። ይሄ ሁሉ እንትን የሚያዘጋጀው ሌላም ልክ እንደ ማህሌት እንዳልነው እንደ ወንድሟ ሌላም እንደዚህ ለንብረት ለመውረስ ብሎ የወሰዳቸው ሰዎች ሊኖሩ ይችላሉ። ምክንያቱም ከቤቱ ስፋት ከምን ስታዩ አብሮ ያስቀምጣቸውም፣ ስራውን ስለሚያውቅ ሰው እንደነዚህ አይነቱ ሌባዎች አጭበርባሪ መጨረሻቸው ደግሞ ሲወል መግባት ነው ያለባቸው። እንደዚህ የሰውን ሕይወት እያበላሸ እሱ እንደፈለገ እየተንሸራሸረ። እኔ እኮ እኔ ጭንቅላት የሌለው ሰው ነው እንጂ ለሱ አንድ ቤት ካለው በቂው እኮ ነው። ሁሉ ነገር ይዞታ ሄድ፣ የሰውን ንብረት እንደዚህ ሺህ አመት አይኖር፣ የሚበላው እንደ ሰው አንድ እንጀራ ነው። ምንድነው? ምን አይነት ህሊና ቢኖረው ነው እንዴት አይነት ጭንቅላት ቢኖረው ነው? የሰውን ረብስ ማምን ለማውራት ራሱ ይከብዳል። እውነት እንደው እግዚአብሔር ልውልን የጣለላቸው እነዚህን ማለት እግዚአብሔርን ያመስግን። የእውነት ከነ ልውልና ዘላለም እጅ ስለጣላቸው እግዚአብሔር ጥሎ አይጥልም። ለማንኛውም እግዚአብሔር ይመስገን። ያው እንግዲህ መሀሌትን ባትሆን ሌላ መሀሌትን ብትሆን ለእሷም ስለደረሰላት እግዚአብሔር ይመስገን ማለት ነው። ብቻ ከባድ ነው። በጣም በጣም በጣም አደገኛ ሰው ነው መስፍን የተባለውን ሰው እግዚአብሔር ያጋልፀው እንደ እውነት። ብቻ አላቅ። ለማንኛውም ጋይ የዛሬው ቪዲዮን ይመስል ነበረ። በጣም በጣም በጣም አዝግ የሆኑ ሰዎች ናቸው። እግዚአብሔር መጨረሻቸውን እንግዲህ በነልብ ልጅ ያግባቸው። በቀጣይ ደግሞ ማህሌትን ይዟት እንደሚመጡ ተስፋ እናደርጋለን። ጸሎት አድርጉ። ለማንኛውም ስትገቡላችሁ ላይክ ሼር ማድረጋችሁን እንዳትረሱ። ለምታበረታቱኝ የሄት ወንድሞቼ ከልብ አመሰግናለሁ። ሰላም ፍቅር ተመኞላችሁ። በያላችሁበት ሰላማችሁ ይብዛልኝ ባይባል